ቆያችሁ ደህና ናችሁ ወይ? የአዴ ድራማ ቀጣይ ክፍል ዛሬ ይዤ መጥቻለሁ ማለት ነው። በጣም ይቅርታ ትላንትና የተለቀቀው በጣም ተቆርጧል ማለት ነው እና እኔም አልገባኝም። ለማንኛውም አዴ እንግዲህ ከቤት ወታለች ብዬ ነበረ። ከቤት እንደወጣች ነው አሁንም አዴ ወደ ቤት ተመልሳ አልገባችም። ነገር ግን ያው ደላላ ጋር ሄዳ ሌላ ቤት ለመግባት ነበረ ለሊ የሸኘቻት ማለት ነው። ነገር ግን አልተሳካላትም። አዴ ሴትዮ ሌላ ሰራተኛ ቅጥራን የጠበቀቻት። ከዛ ተመልሳ ደላላ ጋ በምትቀመጥበት ሰዓት አባቷን አይታ፣ አባቷ ደግሞ ያው እሷን እያፈላለገ መሆኑን እናቃለን። አባቷን እያፈላለጋት አይታ እየሮጠች ወደ ለሊ ነው የተመለሰችው ማለት ነው። እንዲሁም እነ ኪንጎ ጋር ነበረ ሄዳ የነበረው እነኪንጎ ጋር ደግሞ ያው እነሱ ለራሳቸው እየተሯሯጡ ስለምኖሩ እኛ ጋር መሆን የለብሽም እንደምንም ያው ቤት ገብተሽ ቤት መኖር አለብሽ እያላት ነበር ዳይመንድ። ነገር ግን እሷ ሄደችው ለሊ ጋ ነው ማለት ነው። ግን የአደ ሄድል በጣም ያሳዝናል ታውቃላችሁ። በጣም ነው የምታሳዝነው ማለት ነው። ምክንያቱም ከዛች ከፍቅር ጋር አልተስማማችም። ቤዛ ተብዩም አለች ፍቅርም ደግሞ ያው ከእናቷ ጋር ተነጋግራ ሳይሆን አውቃ ነው የሸኘቻት ማለት ነው። እሷ እንድትሄድ ስለምትፈልግ ብቻ ማለት ነው። እኔ ግን ደስ ያሰኘኝ ዴቭ ነው። አሁንም ያው ከፍቅር ጋር ዞሮ ዞሮ ዴቭ እንደ ድሮ ነው ማለት ነው፣ ከፍቅር ጋር አሁንም ማለት ነው። ምክንያቱም እሷ ሀሳቧ ምናልባት ፍቅር ከቤት አዴ ከቤት ከወጣች በኋላ ዴቭ የሚቀርባት መስሏት ይመስለኛል፣ ፍቅር ማለት ነው። ነገር ግን እንዴ መቼም ቢሆን መቼም አዴም በጣም ስለምወዳት እኔ እንጃ ከፍቅር ጋር ይቀራረባሉ ብዬ አላስብም፣ ግድ ካልሆነበት በስተቀር ማለት ነው። ነገር ግን አዴ አሁንም እነ ኤላ ቤት ያው እንግዲህ እነሱ አስጠግቷታል። እነ ኤላ ና ሌሊ ኤላ በተለይ ከአባቷ ጋር እንድትታረቅ ና ፊት ለፊት እንድትነጋገር ይፈልጋል ማለት ነው። እሷ ደግሞ አባቴ ለማንም ሰው ቢሆን አይመለስም፣ እሱ ፍላጎቱ ሌላ ነው። ስለዚህ ከአንዴ ሁለቴ ሶስቴ ተሞክረዋል ከአባቴ ጋር ለመነጋገር ግን አልተቻለም። ስለዚህ ከአባቴ ጋር ልነጋገር አልችልም ብላለች ማለት ነው። አዴ በዚህ መሀል እያለ እንግዲህ አዴ ያው ቤት እያስተካከለች እያለ የ የኤላ ፋይል ነበረ እሱ ላይ አጋጣሚ ውሃ ተደፋ። አባት ማለት ነው ምክንያቱም ኤላ ደግሞ እሱን ነገር ይፈልጋል ምክንያቱም የአባቱን ንብረት የያዘ ፋይል ነው እና በጣም ጮኸባት። በጣም በጣም ጮኸባት፣ በጣም ማለት ነው። ምክንያቱም ያው ውሃ ተደፍቶበታል እና ደነገጠች፣ አደይ ማለት ነው። ስለዚህ ምን ወሰነች? ከዚህ ቤት መሄድ አለብኛለች ለሊ። በቃ ደነገጠች፣ ምንትበል ምንትሆ አታስደንግጣ፣ ለምንድን ነው የምታስደንግጣት? ምናምን አለች። አዴ ደግሞ በቃ እናቴ ጋር መሄድ አለብኝ ሄዳለሁ ብላ ከለሌ ቤት ሞታ ሄዳለች። ወዴት እንደምትል እንግዲህ እግዚአብሔር ይወቀው ማለት ነው። ምናልባት እኔ ያሰብኩት ምን እንደሆነ ታውቃላችሁ? አዴ ለሌ ጋር ብትቀመጥ ምናልባት ወይ ዴ ፍዛ ይመጣል አጋጣሚ፣ ወይ ያያታል ወይ ደግሞ ሊዱ ምናልባት ሊዲያ የላ ቤታው ብዙም አትመጣም። ያው እሷና ኦልጋና ት አሁን ማለት ነው ምናልባት እሷ ካየች ትንሽ አሁን እሷ ተቀርባታለች ማለት ነው። ምናልባት በዚህ ምክንያት ወደ ቤት ተመለሳለች ብዬ ነበር ማለት ነው። ነገር ግን ከዛ ሞታለች ወይ አባቷ መንገድ ላይ ያገኛት ይሁን ወይስ ቀጥታ እናቷ ጋር ትሄድ ይሁን ወይስ ከዛ ቤት ሶጣ ስትሄድ ከለሊጋ መንገድ ላይ እነ ዴቭ ወይ እነ ኪንጉ ያገኙታል ያገኘዋታል እነ ኪንግ ወጋ ብታርፍ ጥሩ ነው። ምክንያቱም ንጉሥም ቢሆን ያው ውድሻለሁ ላታል ግን ያዝንላታል። ያኛም ደግሞ ያው የክርስትና ወንድሟ ስለሆነ እንደ እህት ይሳሳላታል ማለት ነው። ስለዚህ ሁለቱም ይጠብቋታል፣ አይጎዷትም። አባቷ ቢመጣ ያው ያገኛታል ብዬ አላስብም ማለት ነው። ምናልባት እነሱ እጅ ላይ በወደቀች ወይ ደግሞ ወይ ዴቭ ወይ ሊዱ መንገድ ላይ ብታገኛት ወይ ናኦል ቢያገኛት ጥሩ ነበር ማለት ነው። ምክንያቱም መጃ ያላት እዛ ጋር አባቷን እየሸሸች ነው። ዞራ ዞራ እኮ እናቷ ቤት ብትሄድ አባቷ ጋ ነው የምትሄዱ ማለት ነው። ፈልጓት ፈልጓት ሲያጣ ያ ወደ ቤቱ መሄዱ አይቀርም። እሷም ደግሞ እዛ ያገኛታል ማለት ነው። እድሏ ምንድን ነው ያዴ? ምክንያቱም አባትየዋ ለማትፈልገውና ለማትወዶ ሰው ወይም ደግሞ ለማታውቀው ሰው ሊድራት ነው በግድ በሀይል ማለት ነው እሷ አትፈልግም ማግባት አትፈልግም ግን አባትየዋ ደግሞ ሊድራት በዚህ አጋጣሚ ባለፈው ማን ያዘዋል ላይ መሰለኝ ያየሁት አባቷ በግድ ሰውዬው የሚያገባት ሰውዬ ምንድን ነው ሀብት ስላለና ንብረት ስላለ ብቻ በግድ እንድታገባ ያደረጋት አባት የዚህች ልጅ ታሪክ ሰምታችሁ ይሁን? የአደይን አባትና እች ልጅ ታሪካቸው አንድ ይመስለኛል። ምክንያቱም አደይም በግድ የማታቆት ሰው እንድታገባ ነው የሚፈልገው፣ የአደይ አባት ማለት ነው። እሷ ደግሞ በተአምር አታደርግም፣ አትፈልግም ማግባት ማለት ነው ብታገባው እንኳን ማለት ነው ፍላጎት ስለሌላት ህይወቷ ይበላሻል፣ ህይወቷ ይበላሻል እንጂ ገብታ በፍቅር የምትኖር አይመስለኝም። ህይወቷ ከንቱ ነው የሚያደርግባት ማለት ነው። ህይወቷ ከንቱ እንዲሆንባት ነው የሚያደርጋት ብዬ ነው የሚፈራ ማለት ነው እና ማናዛ ላይ የቀረበች ልጅና የአደይ አባት ታሪክ አንድ ይመሳሰላል ማለት ነው። እና ስለዚያ እኔ አሁን የፈራውላት አዴን እናቷ ጋር ሄዳ እሷ ሳታስብ እዛው ስላገኛት እንዳይድራት አሁንም ነው። ግን ምናልባት ደግሞ የሰው ቤት አግኝታ ወይ የሰው ቤት ገብታ፣ የሚቀጥለው እንግዲህ አዴም ምን ላይ ደርሳ እንደሆነ አብረን የምናይ ይሆናል። ቤዛም እንግዲህ ቤዛ እና ፍቅር እንዲሁም ደግሞ ሊዱ ዴቭ በራብ ሊያልቁ ነው ቤት ውስጥ ምክንያቱም ሰራተኛ የለችም። አደይ የነበረች ተሰራይ የነበረው እንደ ድሮ ቡና አይፈላም። ቡና የሚያፈላ የለ ቁርስ ምሰራ የለ ምሳ መስራ የለ በራብ መስቀናቸው አስባችሁታል? ይሄ ሁሉ ሴት ሊዱ፣ ፍቅር፣ ቤዛ ሆኖ እኔ አንቺ ሰራተኛ ነኝ አንቺ ሰራተኛ ነኝ እየተባባሉ እንግዲህ ራብ ሊሞቱ ነው ማለት ነው። አያሳዘነኝ ምስኪን ዴቪድ። ቀበጣ ድሮ መስራት አትችልምም። እሷ ያው መዝፋን እና መድነስ ብቻ ነው ስራዋ ሊዲያ ማለት ነው። ግን ቤዛም እንደዛው ፍቅርም እንደዛው አይሰሩም እና ሌላ ሰራተኛ እንድትመጣላቸው ይፈልጋሉ። ሌላ ሰራተኛ ቤት መጣስ የባሳ ምናልባት ያጋጥማት የሆን ፍቅርን ሀሳባቸው ምንድን ነው ፍቅር? አሁን ቤዛ እና በተለይ ቤዛ ልታስወጣት ትፈልጋለች። ቤዛ ደግሞ ፍቅርን ከቤት ልታስወጣት ትፈልጋለች። ታምር እኮ ነው እንደሆ እነዚህ ልጅ ስራ ማለት ነው። ማን ማን እናሰጥቶ ማን ቤቱ ከማንጋ ይሆናል። ምናልባት እናታቸው ብትመጣ ይረጋጋ ይሆን? በዚህ አጋጣሚ ባለፈው እማየናት እንድትወጣ ያደረገችያት አዴን ብላ ነበረ። ዛሬ ደግሞ እኔ ምንም አላልኳትም። ራሷናት የወጣችሁ በቃኝ ብላ ነው የወጣችሁ። ስትላት ለእናቷ ትግደውላ አዴን አቅርብልኝ ሰው ማገኘት ፈልጋለሁ ብላት ነው ጆሮዋ ላይ የዘጋችላት ማለት ነው። እናትየው የፍቅር እናት ማለት ነው። ምክንያቱም አዴን በጣም ነው የምትወዳት በጣም ነው የምትሳሳላት ማለት ነው። እንደውም ከባርኮት በላይ ባርኮት ነበር የሚያዝንላት ለአዴ ማለት ነው። እናትየው ደግሞ ከዛም በላይ ነው የምትወዳት አዴን ማለት ነው። አደራ ቤቴን፣ ልጆቼን ብላ አደራ ሰጥታትን ሄደችው ማለት ነው። ነገር ግን የፍቅር ተወና ነው የፍቅር ናት እንድትወጣ ያደረገቻት ማለት ነው። ያው እኔ ግን ዴቪድ ስለወደደች ወይም ደግሞ ዴቭ ስለፈለገች ነው ፍቅር አዴ ላይ እንደዚህ የምታደርገው ብዬ አለም አሁንም ምክንያቱም ከዴቭ በፊት እነ ዴቭ ሳይመጡ በፊት ነው ልክ በአዲስነቷ ቤት እንደገባች ነው የጠመደቻት ፍቅር ማለት ነው እና ስለዚህ ቤዛና የፍቅር መጨረሻቸው በተለይ መጨረሻቸው ምን ይሁን ሚቀጥሎ ደግሞ ምን ይዞ ይመጡ በራብ ያልቁ ይሁን ወይ ሰርተው ይበላሉ። እና ዲቭ ነው ያሳዘነኝ ማለት ነው። በዛ ላይ የአደይ ሐዘን ተጨምሮበታል እያዘነ ነው። በጣም አስከፍተዋትም ስለነበረ እና እሱ ነው በመሀል መጎዳ ማለት ሊዱ፣ እንኳን ና ኦልጋ እየሄደች ሰውንም ራቷንም በልታ ትመጣለች። እና ሴቶችዬ፣ ሴቶች እያሉ ው እንግዲህ በላ ላይ ያርቁ ነው ማለት ነው። ይህን ይመስላል አዴ። እንግዲህ የሚቀጥለው ምን ላይ ወርቃ ይሆኑ የሚለውን ነገር ደግሞ አብረን የምናየ ይሆናል። ውድ ቤተሰቦቼ እንግዲህ ቪዲዮን ከወደዳችሁ ላይክ አድርጉ። መልካም ቆይታ ይሆንላችሁ። እንዲሁም ደግሞ ከቻልኩኝ ሌላም ይዤላችሁ እመጣለሁ ማለት ነው። መልካም ጊዜ ዋይ